አገሬ፣ አገሬ ውበት ነው ለምለምና፣ ነፋስ የሚጫወትበት ፀሐይ የሞላበት ቀለም የሞላበት። አገሬ ቆላ ነው ደጋ፣ ወይና ደጋ፣ እዚያ ብርሃን አለ ሌሊት እስኪ ነጋ። አገሬ ተራራ፣ ሸለቆ፣ ረባዳ፣ አገሬ ውበት ነው ገደልና ሜዳ። ውሸት ነው በበጋ ፀሐይ አትፋጅም፣ ክረምቱም አይበርድም፣ አይበርድም፣ አይበርድም። አገሬ ጫካ ነው እንስሳት አራዊት የሚፈነጩበት በወጥመድ መል ሳይደሙ ሳይነካቸው ጠላት፣ እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት፣ እዚያ ያለ ነፃነት። አገሬ ሀብት ነው ጎመኑ ስብ ጮማ ቆሎው ክትፎ ስጋ ድቆሹ ፍትፍት ነው ቃርያ ሙክ ሰንጋ ጠጁ ነው ወለላ ከጎኛት ያስንቃል የመንደሩ ጠላ እህሉ ጣማል እንጀራው ያጠግባል ከቢራ ከሻምፓኝ ውሃው ይጣፍጣል በዓሉ ይደምቃል ሙዚቃው ያረካል ጭፈራው ዘፈኑ ችግርን ያስነሳል እዚያ ዘመድ አለ ሁሉም የእናት ነችነ የአባት ልጅ ነው ጠላትም አንዳንዴ ይመጣል። መቃብር ባላጋራም ቸር ነው የአገር ልጅ ሲቸገር ገነት ነው አገሬ። ምን ነው ምን ሲደረግ ምነው ለምን እንዴት? ዘራፊ ቀማኛ ምቀኛውን ጥርኛ ጥርኝ አፈር በጁ ስንዝር ወሰን አልፎ የተቀደሰውን የአፍሪቃ ላይ ደሴት በአገር ለማርከስ ነው ነው ሀገሬ፣ አድባር ነው ሀገሬ እናትና አባቴ ድኸው ያደጉበት ከአያት ከቅድመያት የተረካከቡት አፈር የፈጩበት ጥርስ የነቀሉበት። ሀገሬ አርማ ነው የነፃነት ዋንጫ በቀይ የተጌጠ ባረንጓዴ ቢጫ። እሾክ ነው ሀገሬ በጀግናው ልጅ አጥንት የተከሰከሰ ጠላት ያሳፈረ አቂም የመለሰ አገሬ ታቦት ነው መቅደስ የሃይማኖት ዘመን የፈተነው በቀበል በጸሎት ለምለም ነው አገሬ ውበት ነው አገሬ ገነት ነው አገሬ በሞት ይሄዳለሁ ከመሬት ንገባ እዚያ ነው አፈሩ የማማ ያባባ ስሳብ እሄዳለሁ ቢሰበርም እግሬ አለብኝ ቀጠሮ ከትውልድ አገሬ አለብኝ አለብኝ አለብኝ ቀጠሮ ከትውልድ አገሬ ካሳደገኝ ጓ